አሁን ማንም የለም። በ2022 እንደ አውሮፓውያኑ የዘመን ቀመር ነበረም በሶሪያ ያሉ አክራሪ አማጽያን በኢድሊብ ከተማ ያሉ ክርስቲያኖችን ጭዳ አድርገው ይህን አባትና በጣት የሚቆጠሩ ክርስቲያኖች ለእኛ የሚያደማ ሀዘን የሆኑ ዘንድ ለምልክት አስቀሯቸውም። ከቤቱ እንደ ጥንቱ የቅዱስ ኤፍሬም መዝሙራት በኅብረት አይዘምሩም። ሁሉም ወደሚናፍቁት ንጉሳቸው ሄደዋል። እንደ ድሮ መሸት ሲል አክራሪ ሙስሊሞች ፈተናን ሲያከብዱባቸው ሰማያዊት ኢየሩሳሌምን በማሰብ በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንንም ባሰብናት ጊዜ አለቀስን እያሉ የሚዘምሩት የጎረቤቶቻቸው ዝማሬ አይሰማቸውም። ኮሽታ እንኳን የለም። አቶ አልዝሪ ገናን ሊያከብር በአቅራቢያቸው ወዳለ የድንግል ማርያም ቤተ ክርስቲያን ሄዶ ነበር። ሁሉም ሚሉም ሁሉም ተቀብረዋል። ሁሉም ወደሚናፍቁት ተናፋቂው ንጉሥ ሄደዋል። የቀረው ፎቶቸውና ትዝታቸው ነው። አሁን የሚጽናናው የለም። የመንፈስ ቅዱስ በገና የሚሉት ታላቁ ሶሪያዊ ቅዱስ ኤፍሬም የለም። አሁን የአትናቴዎስ ወዳጅ የኒስቢሱ ያዕቆብ ሶሪያ ጥቅሎች የሉም። ሀገሪቱ ክርስቲያንና የክርስትናን መዓዛ የጸዳባት ምድረ በዳ ሆናለች። አሁን የፐርሺያው ጠቢብ የሚባለው አፍራሃት የፍልስፍናና ነገረ መለኮት ጥቅሎች የሉም። ሁሉም በከባድ መሳሪያ ከአብያተ ክርስቲያናቱ ጋር ተቀብረዋል። በአድሊብ ማንም የለም። የሳዊሮስ ዘአንጾኪያ ስብከቶች፣ የያዕቆብ ዘስሩቅ ረዘም ያሉ መልእክታት የሉም። ጠንካሮቹ የሱሪያ ክርስቲያኖች ከምድረ ገጽ እየጠፉ ነው። ሁሉም ወደሚወዱት እየሄዱ ነው። አሁን እዚህ ማንም የለም። ትናንትና ዛሬ ብቻ በሺ የሚቆጠሩ ሶሪያውያን ወደሚናፍቋት ሰማያዊት ኢየሩሳሌም ተሸኝተዋል። በሶሪያ ብዙ ክርስቲያኖች ተገድለዋል፣ ጭዳ ሆነዋል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን። እጅግ በጣም የሚያሳዝን ክስተት ተፈጥሯል። ከአንድ ሺ በላይ የሚሆኑ የሶሪያ ኦርቶዶክሳውያን ክርስቲያኖችና አናሳ ብሔሮችን ጨምሮ ማለት ነው በሶሪያ ተገድለዋል። በጣም በርካቶች ስለዚህ ጉዳይ እያነቡ ነው ያሉት። በጣም ብዙ ሪፖርቶች ናቸው እየወጡ ያሉት ማለት ነው። እንግዲህ ከስልጣን የተወገዱት የበሽር አልአሳድ ታማኝ ታጣቂዎች በአዲሱ የአገዛዙ ጦር ላይ ያደረሱት አድፍጦ መዋጋት ማለት ነው። ወደ ግጭት በመሸጋገሩም ወደ አንድ ሺህ የሚጠጉ ሰዎች መሞታቸው የሚታወስ ሲሆን አብዛኞቹ ሰላማዊ ሰዎችና ከአናሳ ማህበረሰብ ተወላጆች የነበሩ ናቸው የተገደሉት። የሱሪያው አዲሱ መሪ አህመድ አልሻራ በሻባት ኑስራ አልቃይዳ አስአስ ግንኙነት የነበረው ሲሆን ወታደሮቻቸው በመቶዎች የሚቆጠሩ ከአላዊት ማህበረሰብ የተውጣጡ ሲቪሎች በጥይት ከተገደሉ በኋላ ሀገሪቱ በተፈጠረው ሁከት የተሳተፈ ማንኛውም ሰው እንደሚቀጣ ቃል ገብተው ነበር። የአካባቢው ነዋሪዎችም ለሮይተርስ እንደተናገሩት ክርስቲያኖችና አላውያንን ጨምሮ በሺዎች የሚቆጠሩ ሰዎች ለደህንነታቸው ሲሉ አካባቢያቸውን ለቀው ወደ አቅራቢያቸው ወዳሉ ተራሮች እንደተሰደዱ እየተነገረ ያለው የእርስ በርስ ጦርነት ከተጀመረበት ጊዜ ከ2011 ጀምሮ በሱሪያ ያለው የኦርቶዶክስ ክርስቲያን ቁጥር ከ14 ሚሊየን በከፍተኛ ሁኔታ እየቀነሰ መምጣቱን ሲሪያን ኦብዘርቭስ ገምቷል ማለት ነው። በሀገሪቱ ውስጥ እንግዲህ ከ2023 ኢየሱስ ጀምሮ የቀሩት ሶስት መቶ ሺህ ክርስቲያኖች ብቻ እንደሆኑ ነው እየተነገረ ያለው። ክርስትና በዚህ በኩል ዓለምን እያቀጣጠለ ነው ያለው፣ በሌላው ገጽ ደግሞ ኦርቶዶክሳውያን ክርስቲያኖች እየተገደሉ እየታረዱ ጭዳ እየሆኑ ነው ያሉት ማለት ነው። ይህን አሳዛኝ ዜና ከእናንተ ጋር በዝርዝር ለማየት ወደ እናንተ ልናደርሰው ወደናል ማለት ነው። ቤተሰባችን ያልተቀላቀላቸው አድማች ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። በተለመደው ደግሞ በከበረው ስጦታችሁ ይሆናል በላይክ በኮመንት በሼር እስከመጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። በመግደል የሚቆም ክርስትና የለም። ኦርቶዶክሳዊት ህይወትና ፈተና ቀደም ባሉት ጊዜያት በሶሪያ በመካሄድ ባለው የእርስ በርስ ጦርነት ላይ ህልውናቸውን የማጣት አደጋ ውስጥ የገቡት የሀገሪቱ ቀደምት ነዋሪዎች የሆኑትና ከሁለት ሺ ዓመታት በላይ ሶሪያን ቤታቸው አድርገው የኖሩት የሶሪያ ክርስቲያኖች ናቸው። ብዙ ተንታኞች እንደሚናገሩት በዚህ ጦርነት ክርስቲያኖች በሁለት በኩል አጣብቂኝ ውስጥ የወደቁ ናቸው። በአንድ በኩል እነርሱን ከምድረገጽ ለማጥፋት ቆርጠው የተነሱ እስላማውያን ነፃ አድራጊዎች ተደርገው በምዕራባውያን ሁሉ ሲደገፉ፣ በሌላ በኩል ደግሞ በምዕራባውያኑ ዘንድ አምባገነን ተብሎ የሚታወቀው የአሳድ አገዛዝ ከሚከተለው ዓለማዊ ወይም ደግሞ ሴኩላር አስተዳደር አንጻር ለክርስቲያኖች ውሱን የሆነ ነጻነት ሰጥቷቸዋል። የሚያውቁት ሰይጣን የሶሪያ ክርስቲያኖች ለምን በሽር አልሐሳድን ይደግፋሉ በሚል ግሩም መጣጥፉ ላይ ገብርኤል ሰኢድ ራይኖልድ የተባለ ጸሐፊ ገና በጦርነት ላይ ያሉ እስላማውያን ተዋጊዎች በያዟቸው አንዳንድ ከተሞች ላይ በክርስቲያኖች ላይ ያደረሱትን በደል በዝርዝር ገላልጦታል። አብያተ ክርስቲያናትን ከመመዝበር አልፎ ተርፎ ካህናቱ በገጀራ እስከ ማሳረድ ድረስ እስከ ዛሬዋ ዕለት ድረስ በሶሪያ የሚታይ ድርጊት በመሆኑ በዚያ ያሉ ክርስቲያኖች ምንም እንኳን ባሽር አልአሳድ የሚያኮራ የሰብአዊ መብት ሪከርድ የሌለው ቢሆንም ከእርሱ ጋር መወገንን መርጠው ነበረ። ከሁሉ የሚያሳዝነው የምዕራባውያን መንግስታት ነው። እንኳን በሶሪያ ላሉት ክርስቲያኖች ቀርቶ በቁጥር በዛ ያሉና በምዕራባውያን መንግስታትም ዘንድ ተሰሚነት ይኖራቸዋል የተባሉ የግብፅ ክርስቲያኖች በእስላማውያኑ የደረሰባቸው ያለውን መከራና ስቃይ እንዴት በዝምታ እንዳለፉት አለም የሚያውቀው ነው። ዛሬ ስለ ኢራቅ ክርስቲያኖች የሚያወራ ማን ነው? ነገር ግን ራቅ ክርስቲያኖች ላለፉት 2000 ዓመታት በኢራቅ ውስጥ የኖሩ ከኢራቅ ቀደም ነዋሪዎች መካከል የነበሩ ናቸው። ከሳዳም መውደቅ በኋላ ግን እስላማውያን የኢራቅ ክርስቲያኖችን ከኢራቅ እንዲጠፉ ነበር እያደረጓቸው። ነገር ግን ዛሬ ላይ ኢራንና ኢራቅ ከአንድ ሚሊዮን ያላነሱ እንዲሁም ደግሞ አሃዙ ያልተነገረላቸው በርካታ ክርስቲያኖች እንዳሉ እሙናው በመግደል የሚቆም ክርስትና የለምና። ከሳዳም መውደቅ በኋላ ግን እስላማውያኑ የኢራቅ ክርስቲያኖችን ከኢራን እንዲጠፉ ነበር ያደረጓቸው። የአይነቱ ድርጊት በእነርሱ የሚደገም ስለመሰላቸው የሱሪያ ክርስቲያኖች ስደትን በመምረጥ ፓስፖርታቸውን እያዘጋጁ ለሽሽት ሁልጊዜም እቃቸውን እንደሚሸክፉ ዜናዎች ይናገራሉ። በመግደል የሚቆም ክርስትና የለም። ዶክመንተሪ የተሰራበት አሰቃቂው ግዜ በኦርቶዶክሳውያን በአንደኛው አንደኛው ክፍለ ዘመን ክርስትና በደም ተመስርታ በፈተና ወጀብና ማዕበል እየተገፋች እነሆ ዛሬ ላይ ደርሳለች። ዓለም አንድ መንደር ሆናለች። ህግና ህግ ብቻ ዓለምን ይመራታል በተባለበት በአንደኛው መቶ ክፍለ ዘመን ላይም ክርስትና ሞትና የእሳት አደጋም አልተለያትም። የሚገርመው ደግሞ ክርስትና በእጁ የሚገኘው መጽሐፍ ቅዱስ ይዛ ከመጓዝ ባሻገር ለእምነቷ መስፋፋት ጦርና ሰይፍ የማትመዝብ ቢሆንም ባላጋራዎቿ እንዳትመጣ ባቸው ለመከላከል ሲሉ ወይም ከመጣች በኋላ ለማጥፋት ሲሹ በተቃራኒው ሰይፍና ጦር የመዘዙባት ዘመናትን ማስቆጠሯ ነው። ይህን መከራ ካሳለፉት ጥንታውያን አብያተ ክርስቲያናት መካከልም የሶሪያ ኦርቶዶክስ ቤተክርስቲያን የአንጾኪያ ወይም ደግሞ የአቆባዊት ቤተክርስቲያን ግንባር ቀደሟ ቤተክርስቲያን ናት። በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንደተመለከተው ሐዋርያት በመጀመሪያ ክርስቲያን ተባሉ የሚለው ቃል የክርስትናቸው መነሻ አድርገው የሚቆጥሩት ሶሪያውያን ክርስቲያኖች በሮማውያን በፋርሶች በቱርክ ወረራ ብዙ ግፍና መከራ ያሳለፉ ሲሆን ሶሪያ ወደ እስላማዊ ግዛት በእስላም ወረራ ከተለወጠችበት ጊዜ ጀምሮ ስቃይና ፈተናው ተጠናክሮ እንደቀጠለ ታሪክ ይነግረናል። ሀገሪቱ በአላዋይት የእስልምና ጎሳ በምትመራበት ዘመን የተሻለ ሰላም የነበራት የሶሪያ ቤተ ክርስቲያን አረባዊ አመፅ በአረብ ሀገራት ከተቀጣጠለ ጊዜ አንስቶ ግን ሰላም ርቋት፣ ገዳማቷ ፈርሰው መነኮሳት መነኮሳይቲቶ ተገድለው፣ ክርስቲያኖች ተሰደው፣ አድባራቷ ተቃጥለው ዛሬ ላይ ወደ መጥፋት ከመቃረቡ ጥንታዊ አብያተ ክርስቲያናት መካከል አንዷ ወደ መሆን ደርሳለች። እስካሁን ዓለም አቀፍ አሃዝ መረጃ መሰረት 400 ሺህ ክርስቲያኖች የተወለዱበትን እና ያደጉበትን ኤ ለቀው እግራቸው ወደ መራቸው ተሰድደዋል። ወደ 60 የሚሆኑ ትላልቅ ጥንታውያን አድባራትና ገዳም ተቃጥለዋል። ከዚህ ውስላብነት የሚጠቀሰው የጦርነቱ ቀውስ በክርስቲያኖች ላይ ያደረሰው በደል በርካታ መነኮሳትን ፈጅቷል። ጦርነቱን ሸሽተው ከተሸሸጉበት ገዳም ውስጥም እጃቸውን በጽንፈኝ ውስጥ ተይዞ እንደ መደራደሪያ መሳሪያ መቆጠራቸው ታሪክ አይዘነጋም። ከቅርብ ጊዜ ወዲህ የሱኒ ውሃቢዝም ጽንፈኞች ባሉበት ቦታ ሁሉ ከሳውዲ ጀርባ የማትጠፋው ኳታር ከሊባኖስ መንግሥት ጋር ባደረገችው ሽምግልና አሸባሪዎች በመነኮሳቱ ላይ ምንም ጉዳት እንዳያደርሱና እንደ መያዣ መጠቀማቸውን አቁሞ በነፃ እንዲለቋቸው በማግባባቷ መለቀቃቸው የሊባኖሱ ዴይሊ ስታር መዘገቡ መቼም ቢሆን ታሪክ አይዘነጋውም። ይህንኑ ዘገባ የኳታሩ አልጀዚራ ሙባሽር ቴሌቪዥን መነኮሳይቱን በምስል በማሳየትም ጭምር የኳታርን ትስስር የማንንም አቅም መረዳት ችለናል። ይህ በዚህ እንዳለ ነው እንግዲህ ብዙ ሶሪያውያን ክርስቲያኖች ትላንትና ከትላንት በስቲያም ጭዳ የሆኑት። የሚመጣው ሞት ለመቀበል የተዘጋጁ መነኮሳይትና መነኮሳት ከሶሪያ ገዳማት እስካሁንም ድረስ ያልወጣሉም። ከእነዚህ መካከል አንዱ የሆኑትም ባለፉት ጊዜያት እንደተዘገበው ፋዘር እያዋቄም የተባሉት ካህን ለሚዲያ እንደገለጹት የሚመጣውን ሁሉ ዚሁ ሆኜ ከመቀበል በስተቀር የትማሌ ድም አልተዘጋጀውም፣ አሉም። አያይዘውም እንደተናገሩት የሶሪያ ክርስቲያኖች ስደትና እንግልት ግን ሁልጊዜም ልቤን ያደመዋል። የለኛ ጥቁር ታሪካችን ነው። ይህ ሁሉ ለምን ሆነብን እያልኩኝ አምላኬን እጠይቃለሁ በማለት የተሰማቸው መንፈሳዊ ስብራት ለጋዜጠኞች አስረድተው ነበረን። የሱሪያ ክርስቲያኖች እየደረሰባቸው ያለው እንግልትና መከራ ትኩረት አግኝቶ አለም አቀፍ ክርስቲያኖች ሁሉ ከጎናቸው በመቆም ለችግራቸው በአፋጣኝ እንዲደርሱ የሚያሳስብ ጉባኤ መደረግ እንዳለበት በጣም በርካቶች ያሳስባሉ። እንግዲህ ውድ ቤተሰቦቻችን በመግቢያችን እንዳልነው በመግደል የሚቆም ክርስትና ቢኖር ኖሮ ዓለም እስካሁን ድረስ ቅርጿን ትቀይር ነበረ። አሁን ደግሞ በመላው ዓለም በአራቱም አቅጣጫ የተነሳው የተቀጣጠለው ክርስቲያን የመሆን ጉዳይ በርካቶችን ፍርሃት ውስጥ የጨመራቸው ይመስላል። ምክንያቱም የሚገድል ፈሪ እንደሆነ ይታወቃል። የሚፈራ ነው የሚገድለው። በጣም ከሰብዓዊነት የወጣ ድርጊት ነው የሚያደርጉት። የትኛውም ሰው የትኛውንም ሃይማኖት ያምልክ ህገ መንግስታዊም ህገ እግዚአብሔርም ነጻ ፈቃድ አለው። ማንም ሰው የፈለገውን ነገር ቢያመልክ ለምን እንደሚገደል አይገባኝም። እንደውም እነዚህ ገዳዮች የእነሱ እውነት ትክክለኛ እምነት ቢሆን ባልገደሉ ነበረ ማለት ነው። ምክንያቱም የሰው ልጅ ሰውን ወደ እኔ እምነትና የሚለው ባኗኗሩ ነው፣ በህይወቱ ነው ማሳየት ያለበት እንጂ እየገደል አይደለም። ወደሚገድልስ ሰው ወደዛ ወደ ገዳይ ሰው ሃይማኖት ሽፍት የሚያደርገውስ ማን ነው? እኔ ለራሴ በግሌ በጣም ነው ግራ የሚጀባኝ ማለት ነውና አሁን በሶሪያ በጣም በርካታ ክርስቲያኖች ናቸው ሰዎቻቸው የተገደሉት በጣም አሰቃቂ የሆነ ማሟት ነው። የወጣው መረጃ በጣም የሚያሳዝን ነው እስካሁኑም ድረስ እንግዲህ በመግደል የሚቆም ክርስትና ቢኖር ኖሮ በተሳካላቸው ነበረ። ክርስትና ማለት ግን በክርስቶስ ደም ላይ የተመሰረተ ስለሆነ ክርስትናን ማንም ሊያጠፋው ወይም ማንም እንዳፈለገ ሊጨመድደው የሚችለው እምነትና ሃይማኖት አይደለም። ምክንያቱም አለታችን ክርስቶስ ስለሆነ ማለት ነውና እና አሁን በሶሪያ ክርስቲያኖች ላይ እጅግ አስከፊ የሆኑ ጥቃቶች ከተፈጸሙ በኋላ በርካቶች በፍርሃት እንዳሉ ነው እየተነገረ ያለው ከአንድ ሺ የሚበልጡ የአላውያን ሰላማዊ ሰዎች ከተገደሉ በኋላ በርካቶች ፍርሀት ውስጥ ገብተዋል ማለት ነው። እንደውም ምን ብለዋል? ከተጠቂዎቹ ውስጥ አንዱ አሁን በሶሪያ ያለው ግጭት እኔን አይመለከተኝም፣ እኛ ግን የነሱ ሰለባዎች ነን ስትል ከላታኪያ የወደብ ከተማ ነዋሪ የሆነች አንድ የሰላሳ ስድስት ዓመት ክርስቲያን ሩዋንዳዊ ናት ተናግራለች። እኛ እኮ ስለ ግጭቱ ምንም አይመለከተንም ብላለች። ዝም ብለው ነው ጭዳ የሚያደርጉን ስትል ነው ለኤኤፍፒ የተናገረችው ማለት ነው እና በሶሪያ ውስጥ ስለሚመጣው የፍርሀትና የጦርነት ጉዳይ ድብልቅልቅ ስሜት ነው የሚሰማኝ፣ ምክንያቱም እኛ ላይ ነው ጥቃቱ የሚያነጣጥረው ነው ያለችው። እና ብቸኛው አማራጭ ስደት እንደሆነ እርግጠኛ ነኝ ስትል ተናግራለች ለዚህ የዜና አውታር ማለት ነው። የቀድሞ ፕሬዚዳንት በሽር አል አሳድም በታህሳስ ወር ከስልጣን ከተወገዱ በኋላ እጅግ የከፋ የአመፅ ማዕበል ነው የተከፈተው። ይህም እንግዲህ ሐሙስ ለት በባህር ዳርቻ በሚገኘው የሶሪያዊት አላዊት መሀል ላይ ነው ይሄ ብጥብጥ የተነሳው ማለት ነው። በአሳድ ታማኝ ታጣቂዎችና በአገሪቱ አዲስ የጸጥታ ኃይሎች መካከል በተነሳ ግጭት ነው እንግዲህ የተጀመረው ማለት ነው። በኋላ የተፈጠረው ነገር ደግሞ የአሳድ አላዊት አባላት ላይ የተደረገ ታላቅ እልቂት ነው ሲል ዓለም ነው እያወገዘ ያለው። የሶሪያ ሰብአዊ መብት ታዛቢ ቡድንም ቢያንስ ወደ 1068 ሲቪሎች፣ አብዛኞቹ አላዊቶች ማለት ነው በጸጥታ ኃይሎች እና በተባባሪ ኖች ነው የተገደሉት። ክርስቲያኖች እርስ በርሳቸው ተያይዘው አንድ ቦታ እንደነበሩ ራሱ መረጃዎች ያመለክታሉ። በአንጾኪያ የግሪክ ኦርቶዶክስ ፓትርያርክ ጆን ኤክስ በሁድ የደማስቆ ስብከት ከአላውያን ጋር ብዙ ንጹሐን ክርስቲያኖችም ተገድለዋል ሲሉ ቃላቸውን ሰጥተዋል። በባህር ዳርቻ ላይ ያሉ ጥቂት የክርስቲያን ማህበረሰብ አባላት በርካታ መጽሐፎች በማህበራዊ ሚዲያ ላይ እየተጋሩ ነው ያሉት ኤኤፍቢ፣ ከነዚህ ውስጥ ቢያንስ ሰባቱን ማረጋገጥ ችሏል። ለአንድ ሰውና ለልጁ አንድ የሚያውቃቸው ሰው ወደ ላታኪያ ሲሄዱ በጥይት እንደተመቱ ነው እየተነገረው ያለው በጣም በርካታ በሮች ተከርችመዋል። አንድ ታዋጊ በሶሪያ ባልሆነ የአረብኛ ቋንቋ ሲናገር ክርስቲያኖችና አላውያንም ሲያስፈራራ ማህበራዊ ሚዲያ ቪዲዮዎችም ይህንን ተቀባብሎ በጣም ሽብሮች ተስፋፍተዋል ማለት ነው። ይህን ቪዲዮ በማጋራታቸው በርካቶች በሮችን በላያቸው ላይ ዘግተው እንግዲህ ፈጣሪያቸውን የተማጸኑ ነው ያሉት ማለት ነው። ይሄ እጅግ በጣም አሳዛኝ ነው። በጣም በርካታ ክርስቲያኖች በየጊዜው ጭዳ እንደሚሆኑ ይታወቃል። እንግዲህ አሁን ደግሞ በተለይ ወደ ክርስትና የሚጨመሩ በክርስቶስ ክርስቲያን የሚሰኙ በመላው ዓለም በሚባ ባል ደረጃ ሃይማኖታቸውንም እየተዉ ሃይማኖት የለሾችም ወደ ክርስትና እየመጡ ስለሆነ ይሄ ፍርሀት ያጫረባቸው ይመስለኛል። እንግዲህ በራቱም አቅጣጫ ይሄ ትመት ምንድን ነው ብለው ሳይደናገጡ አልቀሩም። ሁልጊዜም ደግሞ ትናንትናም ደግሞ በዝግጅታችን ላይ ስንለው ነበረ ቅድሚያ እንደ ሀገር ሁከት ከተነሳ ክርስቲያኖች ናቸው የሚመቱት። ለምን እንደሆነ አላቅም እኔ ብዙ ጊዜ መምህራኖቻችንም ሲናገሩ ሰምታችሁ ከሆነ በቤተ ክርስቲያና ወደ ምህረት ለን ክርስቲያኖች ላይ ያነጣጠረ ነገር ነው የሚሆነው ማለት ነውና እንግዲህ አሁን ያለንበት የጾም ጊዜ ስለሆነ ስለሁሉም ነገር መጸለይና ማልቀስ እንዳለብን ነው የሚሰማኝ። ወደ ቤተሰቦቻችን መረጃዎቹ እነዚህን ይመስላሉ። መረጃው ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ እግዚአብሔር ይስጥልኝ ማለት እንወዳለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።